ልልልልልል ብሩክና ሀይሚ ተሞሸሩ እኔ እኮ ይታየኛል ብያችኋለሁ ማለት ነው ትናንት ያለ ምክንያት አይደለም የሀይሚ ሙሸራዋ ብዬ የለጠፍኩት ማለት ነው እና ሰላም ሰላም ቤተሰቦች እንዴ እናችሁ ልኝ ደህና ናችሁ ወይ የማርታ ኢትዮ ቤተሰቦች ሁሉ ሰላም ሁሉ መልካም እንኳን ደህና መጣችሁ ስላየኋችሁ ስለተገናኘን በጣም ደስ ብሎኛል ማለት ነው እና የብሩክ ና ሃይሚ ተሞሽረዋል። የእውነት የእውነት ማለት ነውና ቫይዘዊ በጣም በጣም በጣም ነው የሚያምርባቸው ማለት ነውእና እኔ ትናንት ሃይሚን ምን ታይቷቸው እንደሆነ አላቀም አንዳንድ ጊዜ ግን ሰው ይታየዋል ማለት ነው። የእውነት የምነግራችሁ ማለት ነው እና ትናንት በጣም ፎቶን እያቀነባበሩ ነበረ በ በቬሎ ልብስ አድርግተው ምናምን ቲክቶክ ላይ ማለት ነው እና እና ሲመስለኝ ያን ቪዲዮ አይተውታል፣ ኦልሬዲ አይተውታል፣ ደርሷቸዋል ብዬ ነው ማስበው ማለት ነው እና ያው ነገ የወንድሙ ሰርግ አይደለ? ቆይ እስቲ እኛም ለምን ሰርፕራይዝ አናደርጋቸውም? ብለው ነው መሰለኝ ይሄን ልብስ ለብሰው የመጡት ማለት ነው እና ግን ባይ ዘ ዌይ ጥሩ ነገር ነው የተመኛችሁት። ምን ደስ የሚል ነገር ነው ግን የእውነት ብትጋቡ ብትጋቡ የእውነት ብትጋቡ የሚያስብል ነው። ፎቶ እራሱ አነሳሳችሁ ማለት ነውና የእውነት እኔ ሳየው በይዘቦች ስራ አብስቶብኝ ነበርና አልገባሁም እስከ ሁኔታው መንደር ማለት ነውና፣ ስገባ ወይኔ ድምቀቶች፣ እስኪ ዛሬ ምን ብለው ለጥፈው የሆን ምናምን እስኪ በምን አዲስ ነገር መተዋል ምናምን ብዬ ማለት ነው። ሳየው እንዴት ክቡ እንዳልኩ በቃ እኔ አላምንም እኔ አላምንም የሚለውን ዘፈን ልዘፈን ራሱ ትንሽ አልቀረኝም ማለት ነው እና እንዲህ ይህን ያህል ዛሬ ሰው ሁሉ ደስታ በደስታ ነው የሚሆኑ፣ በቃ ጀብ ነው እና የእውነት በጣም ነው የሚያምርባት ችሎ ማለት ነው እና በጣም ነው የሚያምረው የእውነት ለመናገር ሱፉ ደግሞ ብሩክ ላይ ሄዷል። ሀይሚ ላይ ደግሞ ያው ታውቃላችሁ ነጭ ነገር ያምርባታል፣ ቀይም ስለሆነች በጣም ነው የሚያምርባት። እና በቃ ያው ተጠርታችኋል። ሰርግ ሰርግ ማንም ሰው እንዳይቀር በሀይሚ ቤት ተብሎ ተፖስቷል ማለት ነው እኛም ሎጋ ሽቦ መዳርማ ምን ብገዶን እንዴ? ለሀይሚና ለብሩኬ ያልሆነ ወገብ የታባቱ የታባቱ የታባቱ ይመቱ ችባይ ሞላ ወገባ ችባይ ሞላ ወገብ ማርሸነው ቀለባ አንቺ ቤላ ቤላ ቤላ አንቺ ቤላ ቤላ ነህን ሂዳረ ቃር ቡርቱካን ነብላ ነብላ ሰባ እያለን እኔ ትናንት አንዷ ኮሜንት አተር እግዚአብሔር ይስጣት ማለት ነው። በጣም ደስ የሚል ኮሜንት ነው። እና ማርትዬ ለሁሉም ነገር እኮ ስርዓትና ወጋ አለው ብላ ኮሜንት አድርገታልኝ ነበረ ማለት ነው። እና ኮሜንት የጻፍሽልኝ ተጨጭሽ ይባረክ። እና ግን እኔ ታይቶ የሆነ ጊዜ ራሱ ካስታወሳችሁ ብሩክ መኪና ሊገዛ ነው ብዬ ከስንት ጊዜ ከሳምንት ነው ከአስራ አምስት ቀን በኋላ ብሩክ መኪና ገዛ። ትናንትም ሀይሚ ሀይሚ ሙሽራዋ ብዬ ነበር የለጠፍኩት ማለት ነው እና ያው ዛሬ ተሞሽራ መጣች። እኔ እኮ አልዋሽም፣ እኔ ተከተሉ፣ እኔ አልዋሽም። እኔ ከነሱ ጋር ግንኙነት አለኝ ብያቸዋለሁ። እኔ አልዋሽም፣ የእውነታውን ነው የማወራው። እኔ ምንም ዋሹ ነገር ይታየኛል። እና እኔ እኔ ሲያጠፉ ምናምን ሲያናዱኝ ያለውን ነገር እውነታ አወራለሁ፣ እቃወማቸዋለሁ ምናምን እንጂ እነሱን ባይዘዊ፣ በጣም ነው የምወዳቸው፣ በጣም ነው የምከታተላቸው፣ በጣም አድናቂያቸው ነኝና የብሩክና የሀይሚ አድናቂ ነኝ ከምላችሁ በላይ ግን ያለውን ነገር እውነታ ሲያወራ ብሩክ ሲበደል አሁ ብሩክ ሀይሚ አጥፍተሻል ብሩክ ሲያጠፋ ብሩክ አጥፍተካል ብዬ የእውነታውን እናገራለሁ ግን የምወዳቸው ማከብራቸው ሰዎች ናቸው ባልተፈጠረ ነገርም ደግሞ እንዲህ ከሆነ እንዲተሆኑ ብዬም የማወራ ልጅም አይደለውም ግን ትናንት የእውነት እኔ እንደዚህ ብዬ ነበረ። ማታሚ ሙሽራዋ በጣም ነው የሚያምርባት። ለምን የእውነት ሳትጋቡም ትጋቡም ብዬ ነበር እና የሚታወቃል። ማታ እኮ የሚሉን ነገር አናቅም እና ያው ቀለበት ሊያስርላት ይችላል ማለት ነው። እና አንዳንድ ጊዜ ያው ሰርግ ስታዩ እኮ ትወሰወሳላችሁ ማለት ነው። ያለውን ነገር ስርዓቱን፣ ወከባውን፣ ጭፈራውን፣ ሁሉን ነገር ድምታውን ምናምን ስታዩ ሆኔ የማግባት አግባ አግባ አግባ አግባ ኦረዲ አብርሽን ማግብቷል። አሁን ደግሞ ነገ የብሩክ የወንድም የታለቅ ወንድሙ ሰርግ ነው። ሌላ ደግሞ ኤፍሬም ኤፍሬም ኦረዲ በይፋ ባያወጣው ጀስት ማግባቱ ይታወቃል። ማግባቱ ስላችሁ ያው አንድ ላይ የሚኖሩት ከፍቅረኛው ጋር ማለት ነው። እና የቀረማ ነው ሀይሚና ብሩክ ናቸው እኮ እንዴ! ብሩኪ ብሩኪ ተውቺ ልዩ አንዱ ቀድማ አንተ ስትፈስ ማለት ነው። አንዱ መቶ ላጥ አርጉቶ የወስድብ ካለ ነቃበል ብዬ ካለው ና ተው ተው። እሷም በአንድ እምነት እንዲኖራት ቀለበት ተሰርላት እና ነው ታየኝ። ይሄ ልብስ ለብሳ ጉድ ጉድ ጉድ ስትለ ማለት ነው በቃ አስባችሁታል። እኔ ቪዲዮ እስከሚለቀቅ እንዴት እንደ ቾኮልኩ በቃ አሚኮ ከፈለገች ፕራንክ ታደረጓለች አግባኝ ቀለበት ብላ ማለት ነው። እና ግን ሲታይ የፕራንክ አይመስልም የሆነ ጀስ ተዘጋጅተውበት ምናምን ልብስ የለበሱት ነው የሚመስለው። ግን እንደሚመስለኝ እኔ ማለት ቀለበት ያስረል ማለት ይናገሩ ነበረ ሳያርግ ምናምን ቢሆን ኖሮ ማለት ነው። ምስጢር ያደረጉትን ብዬ አስባለሁ። ለምን ፋሚሊ ቤተሰብ ተከታይ ስላላቸው አድናቂዎች ወዳጆቻቸው ስላላቸው እነሱ ይናገራሉ ብዬ አስባለሁ። ግን የወንድሙ ሰርግ ጊዜ ነው፣ የወንድሙ ስፍ ነው ለብሶ የመጣው እርግጠኛ ነኝ ማለት ነው። እና ደግሞ እንዴት ሆኖ ነው ትንሽ ወንድሙ ከብሩኬ ወፈር ይላል ሰፋም ይላል ማለት ነው። እና ሙሽራ ወይንስ ልትጋባ አስባችሁን የደበቃችሁን ነገር አላችሁ እናንተ እኮ እናንተ እናንተ ሀይሚና ብሩኬን እኔ አላምንም፣ እውነት ለመናገር ማለት ነው። ድብቅ ብሩኬ ባይዘው ድብቅ ነው። ሀይሚናት ግልጽ ማለት ነው እና ኒንቻ